ሰላም ጤና ይስጥልኝ። ያዱ ኢንተርናሽናል ስፔሻል ፉድ ቤተሰቦች ለብርሃነ ትንሣኤው በሰላም በጤና እንኳን አደረሳችሁ ብያለሁኝ። እንግዲህ ያው ቀኑ ቢያልፍም ማለት ያነበረብኝ ትላንት ከትላንት ወዲያ ነበረ። ትንሽ የኮኔክሽን እጥረት ነበር እና በጣም ይቅርታ እየጠየኳችሁ ለመላ ለክርስትና እምነት ተከታዮች እንዲሁም ከጎናችን የነበራችሁ ሙስሊም ወንድሞቻችን እንኳን አደረሳችሁ ብያለሁ። እናንተ በደስታችን ተካፋይ ስለሆናችሁ የክርስትና እምነት ተከታዮች ደግሞ ለብርሃነ ተንሳኤው በሰላም በጤና እንኳን አደረሳችሁ ብያለሁኝ። እንግዲህ ብርሃነ ተንሳኤው የሰላም የፍቅር የጤና የደስታ እንዲያደረግልን ምኞቴ ነው እንዲሁም ሀገራችን ኢትዮጵያ ሰላም፣ ፍቅር፣ ጤንነት፣ አንድነት የምታገኝበት ረሀብ፣ ቸነፈር የሚወገድበት ሞት፣ ሀዘን የሚወገድበት እግዚአብሔር ያደርግልን። ብርሃነ ተንሳኤው ቀላል አይደለም። በእውነት በተንሳኤው ሁሉ ነገር ይቀየርልን። ሁሉ ሀዘናችን፣ ጭንቀታችን፣ ያለብን መከራ ክርስቶስ እሱ ያስወግድልን ታላቅ ምኞቴ ነው። እንግዲህ እባኮትን እጆን መታጠቡን አካባቢውን ንጹህ መሆኑን እንዳይረሱ። እንግዲህ ያው ታውቃላችሁ ሆዳችን ሁለት ወር በሙሉ ቆይቶ ቅባት ነገሮች ስንበላ ወይም ስጋ ነክ ነገሮች ስንበላ ህመም አለና ያ ነገር እንዳይከሰትብን ቀስ እያልን እያለማመድን ሁሉ ነገሩ ቀስ በቀስ ካልሆነ በስተቀር አግኝቼ አለ ብለን ጥርቅ የምናደርግ ከሆነ አደጋው የከፋ ይሆናል ማለት ነው። ያው አልፎ አልቀኑ ቢያልፍም ያው ዛሬ ገና ትኩስ ነው፣ አላለቀም። ስለዚህ በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። አዱ ዩቱብ ምን ጊዜም ምርጫው አዱ ዩቱብ ይሁን እያልን በዩቱብ ቻናዴ ላይ ደግሞ በዚህ አጋጣሚ ሳላመሰግናችሁ አላልፈው እኔ እነገሌ እነገሌ ማለት አልፈልግም ሁላችሁም ለምታበረታቱኝ አይዞሽ በርቺ ብላችሁ በተለያየ ኮሜንት የጎደለኝን ያነሰኝን የምታሟሉ በሙሉ በእግዚአብሔር ስም አመሰግናለሁኝ። በእውነት እናንተ ለእኔ ብርታት ናችሁ። እንድበረታ የበለጠ በስራዬ እንድገፋ እያደረጋችሁኝ ነው። ስለዚህ ምስጋናዬን አቀርባለሁ በዚህ አጋጣሚ ማለት፣ ወዳችኋለሁ፣ አከብራችኋለሁ። መልካም በዓል እንዲሆን ታላቅ ምኞቴ ነው።